አንድ ጊዜ አንድ ወንድም ወደ ታላቁ የበረሃ አባት ወደ አባ አንጦንስ መጣ፣ እንዲህም አለው፦ አባ በየቀኑ ብጸልይም ደጋግሜ ወደ ኃጢአት እወድቃለሁ፣ ምን ማድረግ አለብኝ? አባ አንጦንስም በፍቅር ተመለከተውና አንዲህ ሲል መለሰለት ልጄ ሆይ አትደነቅ፣ አንድ ሺህ ጊዜ ብትወድቅም ተነሳና መጸለይ ይቀጥል! ለሚወድቅና ለሚነሳ ሰው ፈጽሞ ከማይታገል ሰው ይልቅ ወደ እግዚአብሔር የቀረበ ነው። አንድ ወንድም ወደ አባ ጳውል ሄዶ እንዲህ አለው፣ አባቴ በጣም ግራ ገብቶኛል። በቤተ ክርስቲያን ውስጥ በቅዳሴ ሰዓት፣ በተለይ ቅዱስ ቁርባን በሚፈተትበት ጊዜ ክፉ የስድባ ሀሳቦች ይመጡብኛል። ምን ላድርግ? አባ ጳውሊም ሲል መለሰለት አንድ ሌባ አንድ ሀብታም ሰው ውድ ሀብቱን በሚቆጥርበትና በሚያስቀምጥበት ሰዓት ነው ለመስረቅ የሚሞክረው። ልክ እንደዚሁ ሰይጣንም አንተ ከእግዚአብሔር ጋር የምትገናኝበትንና የነፍስን ሀብት የምትሰበስበት የጸሎት ሰዓት ጠብቆ ነው ሊሰርቀኝ የሚመጣው። ከዚያም አባባው ሊቀጥል እነዚህ ሀሳቦች አሁን የመጡ እንዳይመስልህ፣ እነርሱ ሁልጊዜ በልብ ውስጥ እንደተደበቀ ባብ ነበሩ። ጸሎት ስትጀምር ልክ ልክ እንደ ደማቅ ብርሃን በልብ ጨለማ ውስጥ ተደብቆ የነበሩትን እነዚህን ቆሻሻዎች ገልጦ ያሳያል። ስለዚህ አንተ የምታየው የፈተናውን መብዛት ሳይሆን የልብን እውነተኛ ሁኔታ ነው። በአንድ ወቅት በኃጢአት ዓለም ውስጥ የነበረ አንድ ሰው ነበር። ይህም ቅዱስ ሙሴ ጸሊም ነው። ነገር ግን ወደ ክርስቶስ ሲመለስ ለዓመታት ከሥጋ ፈተናዎች ጋር ታገለ። ለሊቱም ሙሉ ይጸልይ ነበር። ነገር ግን በአጢአተኛ አስተሳሰቦች ይነቃ ነበር። አንድ ጊዜ ለወንድሞች እንዲህ አለ ውሾች ይጮኹብኛል፣ ግን በሩን አልከፍትላቸውም። ውሾች ያላቸው ፈተናዎችን ነው። በነፍሱ ላይ ይጮሁ ነበር፣ ነገር ግን በጽብትና በትዕግስት ወደ ውስጥ እንዲገቡ አልፈቀደም አልፈቀደ። ይህ ቁልፍ ትምህርት ነው። ጸሎት ማለት በፍጹም አለመውደቅ አይደለም። ጸሎት ማለት በፍጹም ተስፋ አለመቁረጥ ነው። ስትወርቅ ተነሳ፣ ደካማ ስትሆን እግዚአብሔርን ጥራ። ጦርነቱ ማለቅ የሌለው በሚመስልበት ጊዜ ክርስቶስ በመስቀል ላይ ድልን አስቀድሞ እንዳሸነፈ አስታውስ። ቅዱስ ስራፊም ከዓለም ርቆ በጫካ ውስጥ በሚገኝ በዓት ውስጥ ሲኖር የማያቋርጥ ጸሎት ልምምድ አደረገ። በተለይ ለአንድ ሺህ ቀንና ለአንድ ሺህ ሌሊት በአንዲት ትልቅ ድንጋይ ላይ ተንበርክኮ አቤቱ እኔን ኃጥያተኛውን ማረኝ የሚለውን ጸሎት ያለማቋረጥ ይጸልይ ነበር። ይህንን ታላቅ የጸሎት ተጋድሎ ሲጀምር የሰይጣን ፈተናዎች ከመቼውም ጊዜ በላይ በረቱበት። አጋንንት በአስፈሪ አራዊት አምሳል እየመጡ ያስፈራሩት ነበር። አንዳንዴ በድንጋይ ይወግብታል፣ አንዳንዴ ከባድ ድብደባ ይፈጽሙበት ነበር። አንድ ቀን በጣም ከመደብደቡ የተነሳ ለብዙ ቀናት በሞትና በሕይወት መካከል ሆኖ ቆይቷል። ነገር ግን ቅዱስ ስራሚ ጥቃቱ በበረታበት ቁጥር ጸሎቱን የበለጠ ያጠነክር ነበር። ምክንያቱም ይህ ጥቃት ጸሎቱ ጠላትን ምን ያህል እያስጨነቀው እና ኃይሉን እያደከመው እንዳለ የሚያሳይ ምልክት መሆኑን ተረድቶ ነበር። በመጨረሻም በትዕግሥቱ እና በማያቋረጠው ጸሎቶ አጋንንትን ድል ነስቶ ታላቅ የመንፈስ ቅዱስ ጸጋ ተቀበለ። ጸሎት ስንጀምር የሚመጡ ፈተናዎች የጸሎት ውጤት ሳይሆኑ ጸሎት ያጋለጣቸው የውስጣችን ድክመቶች ናቸው። አንድ ሰው ቤቱን ሲያጸዳ አቧራው እንዳይበን ነው፣ ነገር ግን የጽዳቱ ሂደት አካል ነው። ጸሎትም የልባችን ቆሻሻዎች በማጋለጥ እንድናጸዳቸው ይረዳናል። አንድ መነኩሴ በኃጢአት ፈተና ክፉኛ ይሰቃይ ነበር። ቀንና ሌሊት ወደ እግዚአብሔር ጌታ ሆይ ይህን ፈተና ሁሉ ከኔ ላይ አንሳው እያለ ይጸልይ ነበር። አንድ ቀን መልአክ ተገልጦለት እንዲህ አለው፣ እግዚአብሔር ጸሎቱን ሰምቷል። ነገር ግን ወቅ ይህ ፈተና የተፈቀደብህ ለነፍስህ ጥቅም ነው። ትዕቢተኛ እንዳትሆንና ሁሌም በእርሱ እንድትታመን አድርጋል። አሁንም እንዲወገድልህ ትፈልጋለህን? መነኩሲው በችኮላ አዎ አሁንም ይወገድል። ፈተናውን በግዝበት ከርሱ ላይ ተወገደ። መነኩሲው ታላቅ ደስታና ሰላም ተሰማው። ነገር ግን ከደስታው ጋር ስውር የሆነ የትዕቢት መንፈስ በልቡ ገባ። በቃ አሁን እኔ በራሴ ጸሩትና ጥንካሬ አሸንፍያለሁ። እንደዚህ ብሎ ያስብ ነበር። በዚህም ምክንያት እግዚአብሔር መጠጋቱን አቆመ። ብዙም ሳይቆይ መጀመር ይፈትነው ከነበረው ኃጢአት በብዙ እጥፍ በሚከፋ ኃጢአት ውስጥ ወደቀ። በፈተና ውስጥ መውደቅ የውጊያው መጨረሻ አይደለም። ዋናው ነገር በወደቅን ቁጥር በእግዚአብሔር ምረታመን እንደገና መነሳትንና ጸሎታችን መቀጠል። ምክንያቱም ጦርነቱ የሚሸነፈው ፈጽሞ ባለመውደቅ ሳይሆን በወደቁ ቁጥር ተስፋ ሳይቆርጡ በመነሳት ነው። የጸሎት ኃይል ያለ ንቃት ደካማ ነው። ከጸለይክ በኋላ ዓይንህን ጆሮውን፣ ልብህን ሳትጠብቅ በቀጥታ ወደ ፈተና ብትሄድ ጋሻ ለብሶ የከተማን በር ክፍት አድርጎ እንደተኛ ወታደራስ በእርግጥ ጠላት ይገባል። ያለ ትህትና የሚደረግ ጸሎት ባዶ ነው። አንዳንድዴ፣ አሁን ጸልያለሁ ቅዱስ ነኝ ብለን እናስባለን። ግን እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። የበረሃ አባቶች ሁል ጊዜ ኃጢአትን በእንባ በእግዚአብሔር ፊት አኑር፣ ምሕረቱ ይሸፍናል ሊሉ ነበር። ጸሎት ቃላት ብቻ አይደለም፣ ህይወት ነው። ብትጸልይ፣ ነገር ግን ድርጊት ከጸሎት ጋር የሚቃረን ከሆነ ትወድቃለህ። ቅዱስ ጳውሎስ ሳታክቱ ጸልዩ ይላል። ይህ ማለት ጸሎት ከንሳ ከትግልና ከእምነት ጋር መያያዝ አለብን። ስለዚህ ከጸለይን በኋላ ብንወድቅ ምን ማድረግ አለብን? ተስፋ አትቁረጥ። ተስፋ መቁረጥ የሰይጣን ትክክለኛው ድል ነው። ይልቁንም ወዲያውኑ ተናዘዝ፣ ወደ ጸሎት ተመለስ። ጌታ ኢየሱስ ክርስቶስ ሆይ ማረኝ በል። ይህች አጭር ጸሎት ከልብ ስትጸለይ ብዙ ነፍሳትን አድናለች። ይህን አስታውስ። እግዚአብሔር የምትወድቅበትን ጊዜ ብዛት አይመለከት፣ ይልቁንስ የምትነሳበትን ጊዜ ብዛት ይመለከታል። በቀን ሰባት ጊዜ ብትወድቅም ሰባት ጊዜ ተነሳና እንደገና ጸልይ። ለዚህ ነው ቅዱስ ስንቶች ትልቁ ክብር በፍፁም አለመውደቅ ሳይሆን በወደቁ ቁጥር መነሳት ነው ያለው። ስለዚህ ስንጸልይም ለምን እንወድቃለን? ምክንያቱም ጸሎት የትግሉ መጨረሻ ሳይሆን የትግሉ መሳሪያ ነው። ሰይጣን የሚርኩተን አይፈራም? የሚነሱትንና መጸለይ የሚቀጥሉትን ግን ይፈራል። መውደቅ ከሰለቸ ከኃጢአት ተነስቶ ታላቅ ቅዱስ የሆነውን ቅዱስ ሙሴ ጸሊምን አስታውስ። በፍጹም ተስፋ ለመቁረጥ ያስተማረው አባ እንጦንስን አስታውስ። በመስቀሉ ክብደት ስር የወደቀውን ነገር ግን ተነስቶ እስከ መጨረሻ የሸከመውን ክርስቶስ ራሱን አስታውስ። ስለዚህ ብትወድቅ አትፈር። ለመነሳትን ቢካልክ ብቻ ፈር። ጸልይ፣ ተነሳ ከእግዚአብሔር ጋር መጓዝህን ቀጥል። አክሊሉ የሚሰጠው በፍጹም ለማይወድቁ ሳይሆን ሩጫውን ለሚጨርሱ ነው።